ለስኩ ያለው በአላህ እጅ ነው። የፈለገውን ወንድ የፈለገውን ሴት አድርጎ የሚፈጥረውም አላህ። ያሀቡ ለምን ይሻው ኢና ተው ወያሀቡ ለምን ይሻ ዙኩር፣ ለፈለገው ወንድ ለፈለገው ሴት ይሰጣል፣ ለፈለገው ቀላቅሎ ይሰጣል። የፈለገውን ደግሞ ማን ያደርጋል? ኢነሁ ዐሊሙን ቀዲር፣ ሁሉን አዋቂ ሁሉንም ማድረግ የሚችል ነው። መስጠት አቅቶት ሳይሆን አንዳንዶች የማይሰጠው አቅም አለው ግን ቢሰጠው ሊያስከትልበት የሚችለውን የዲን ወይም የዱንያ ፈተና ጉዳት ስለሚያውቅ ለአንዳንዱ አይሰጠው፣ ለአንዳንዱ ሴቶች አይሰጠው፣ ለአንዳንዱ ወንዶች አይሰጠው፣ ለአንዳንዱ ቀላቅሎ ይሰጠው። የሰጠህም ሁሉ ተቀበል፣ ካልሰጠህም ለበጎ ነው። ስንቶች ናቸው ባልወለድኩ ያሏል። በልጃቸው የተገደሏል፣ አካለ ጎድሎ ይሆናል፣ ሁሌ እየተቃጠሉ ይኖሩ፣ እሱን የወለዱበትን ቀን ይረግሟል። ስለዚህ አላህ የመረጠልህ ሁሉ ለአንተ ደግ ነው፣ ኸይርም። አሁንም ጃህልያ ያለቀቃቸዋል። ሴት ልጅ ከወለደች ምስታቸው ላይ ሚዝቱ እምትወልጅው ሴት ከሆነ በዛው ቤተሰቦችሽ ጋር ሂጂ የሚሉ ባለፈው የድንቁርና ዘመን ላይ የሚኖሩለሁ። የሚያሳዝነው አንዳንዴ ስሙ ሙሐመድ፣ አሕመድ፣ ዐብድላ ሆነ ከአንቺ ጋር መኖርን ጠልቼ አይደለም ለአንቺ ፍላጎት አለኝ ውዴት አለኝ፣ ግን ሁሌ የምትወልጁ ሴት ስለሆነ ይብቃን ከዚህ በላይ ከእንጂ ጋር መኖር አልፈልግም የሚልም ደንቆሯል። በእናማ ሸሪዓን በምናይበት ጊዜ ሴት ልጅ ባረካ ነው። ሴት ልጅ የአላህ ስጦታ ነው። ሴት ልጅ ከወንድ ይልቅ ለወላጆቿ የምታዝንናት ምትንከባከብናት፣ ምትጦርናት። በተደጋጋሚ የምናየው ወንድ ልጅ አባቱን ሲበደል አልችልም ሲል ሲገለምጥ ከወላጅ አባቱ ጋር እናቱ ጋር ሲጋፋ ነው የምናየው። ከቤቱ አባሮ ወላጁን የአረጋውያን ማቆያ ወስዶ የጣለ በረሃ ጫካ ላይ ወስዶ የጣለ አለ። በታሪክ ሴት ግን ይሄን አደረገች የሚል አላውቅም እስካሁን አባቷን ከሄደበት ፈልጋ አንጥታ ከራሷ ጋር ነው የምታኖረው። ለወላጆቿ ብላ ከትዳር ጋር ማጣጣም ካልተቻለ እንኳ እንኳን ከተዳሪ ወላጆች ይሻላል ይሻላሉ፣ ይብሱብኛል ብላ ለወላጆቿ ብላ ትዳሯን ስትፈታ፣ አሊያ ደግሞ በሁለት ሰዓቶች መሃል ተቋቁማ ስትኖር ነው ምናለው። ከባለቤቴ ጋር ተግባብለሽ መኖር ስላልቻልሽ ሌላ ቦታ ፈልገሽ ሂጂ እናቴ፣ የሚል የእናትነት ትርጉም ያልገባው ወንድን ነው ጨካኝ አረመኔ የሆነው ወንድን ፍልጋ። ስለዚህ አላህ ሴትን ሲሰጥህ፣ አልሐምዱሊላህ ረሕመትን የሰጠህ እዝነትን የሰጠህ ፍቅር ውዴታን የሰጠህ ሴት ልጅ ወልደህ ሴት ልጅ ደርሳለህ ከውጭ ስትገባ ስትቀበለህ ድርሃት ለዚህ ስትሄድ ስትቀበለህ ቤት ስትመጣ ስትቀበላት የሚሰማውን ስሜት ወልደው ከዳሩ አለ ደግሞ ስለዚህ ከሚያጠኑና ከሚያነቡ ሰዎች መረዳት ትችላለህ። አኼራም ላይ ቢሆን ሁለት ሴት ልጆችን ወልዶ አሳድጎ ባይወልድ እንኳ ተንከባክቦ ለወግ ለማድረግ ያበቃ የቅያም ቀን ከጀሀነም እሳት መጋረጃ መከላከያ ይሆኑለታል ብለው አነብስላ ሰላም። ይሄ ወንድ ላይ አልተነገረም። በዚህ መልኩ የተነገረው ምን አለ? ጃሪያተይን ያሉት ሁለት ሴት ልጆችን የተንከባከበ፣ የረዳ፣ የዳረ፣ ያከበረ። ጃሪያ የሚለው የግድ ራሱ የወለዳት የአብራኩ ክፋይ መሆን የለባትም ማለት ነው። እህቱ ልትሆን ትችላለች። የወንድሙ ልጅ ልትሆን ትችላለች። እዛ ላይ የተኛዋም ሴት በእሱ ጥላ ስር አድርጎ ተንከባከቦ ያኖረ ከጀሃነም እሳት መከላከያ ይሆኑለታል ብለዋል። ይ ሴት ወልደት ኩትላለ የአኺራ ጉዳይ ከገባህ ማለት ወላኪን ጥንቃቄ ያስፈልጋል። ዋጋ ያስከፍላል። እንቅስቃሴ ከጀመረችበት ጊዜ ጀምሮ፣ አፍ ከፈታችበት ጊዜ ጀምሮ በቁርአን በሐዲስ ማንነት ጥሩ ስነ ምግባርን ማስተማር የግድ ነው። ይሄን ካላደረክ ባዱንያም በአኺራ ታፍራለህ፣ ትዋረዳለህ ሸሪሐ ለሁሉም ነገር መፍትሄ ያበጅቷል። ሴት ልጆችን ወልደህ ለወግ ለማድረግ በማብቃትህ ጀነት የምትሸለመው ዋጋውን ከከፈልክ፣ ኢማን ስነ ምግባር ካስተማርክ። ካልሆነ ወልደህ ከጣልክ ደግሞ እንደፈለገች ከሆነች ከፈተነች ከተፈተነች ከእሷ ጋር ተያይዘህ ጀሀነም ትወርዳለህ። ስለዚህ ጥፋቱ የእሷ ሳይሆን ያንተ ነው። ሴቶች አስቸጋሪ ናቸው፣ በዚህ ጊዜ ሴት መውለድ ከባድ ነው፣ አለመውለድ ይሻላል የሚሉም አሉ። በሌላ መልኩ መልኩን ቀይረውት ሴትን የሚያጥላሉልህ ማለት ሰበቡ አንተ ነው፣ ሰበቡ አንቺ ነሽ። ልጅ የሚመስለው ወላጁ ነው፣ ቤቱን ነው የሚመስለው። 24 ሰዓት ዲሽና ቴሌቪዥን ያስጮህክ ስለ ዘረኝነትና ፖለቲካ እያወራህ ስለ ብርና አክሲዮን እየተናገርክ አየሩ በሙሉ ዱንያ ወንጀል ማዕስያ፣ ሌላ ነገር ሆኖ እንዴት ብላ እሷ ከዛ ውስጥ ንጹህ ሆና ትወጣለች? አንተ ንጹህ ከሆንክ፣ ቤቱ ንጹህ ከሆነ ንጹህ ትሆናለች። ወዳምን ተገዳ ወላጆቿን ነው የምትመስለው። ክትትል ከጨመርክበት በተለይ ጥሩ ትምህርት ቤት ካስተማርክ ቁርአን፣ ሐዲስ፣ ዒልም እንዲማሩ ካደረግ ጥሩ ትሆናለች። ለቀቅ አድርገህ ከተውክ ትበላሻለች። ሴት ልጅን፣ ኢማንን፣ አኽላቅን መዋጊያ መሳሪያ ማድረግ የሚፈልጉ የሚፈልጉበት ዘመን ላይ ደርሰናል። አንድ ሺህ ታንክ ካሰልፈህ እስላምን ከመዋጋት አንዲት ሴትና አንድ ብርሌ የተሻለ ውጤት ያመጣሉ። ብለውም ተፈላስፈዋል፣ ጥናት አድርገዋል። ስለዚህ ሙስሊም ሴት ሕጃብ አድርጋ የእስላምን አደብ ጠብቃ እንድትኖር አይፈልጉም። ምስትህን፣ ልጅህን፣ እህትህን ሊወስዱብህ እስላምን ማፍረሻ መዋጊያ መሳሪያ ሊያደርጓት ይፈልጋሉ። አንተም ሆኝ ልትሆን አይገባም። ልትነቃ አይገባል። ከሰባት ከስምንት ዓመቷ ጀምሮ አክላቅ ልታስተምራት በዲን በአክላቅ በኢማን ልስገራት ልታስተካክላት ይገባል። ገና ናት፣ ልጅ ነግያት የ14 የ15 ዓመትን ልጅ ራቆቷን እንድትሄድ ከወንድ ጋር እንድትላፋ ወንድ እንድትጨብጥ ልትፈቅድላት አይገባም። ሕፃናት በልጅነት እድሜያቸው ያስያዟቸውን መንገድ ይዞ መሄድ ለእነሱ ቀላል ነው። ሰባት ስምንት ዓመት ሲሞላቸው የሂጃብ አለባበስ እናት ልታስተምር የአጅነቢ ልዩነት ልትነግር ይገባታል። በተለይ አሁን ላይ ምግቡም፣ አየሩም፣ ዘመኑም የዘጠኝ ስምንት ዓመት ሕፃን ልጆች ለአካል መጠን የደረሱ እንዲመስሉ ሁሉ የሚያደርግበት ዘመን ላይ ደርሰን። ትምህርት ቤት የሚሰሙት ቴሌቪዥንና መሰል ነገሮች ላይ የሚያዩት በሙሉ አስተሳሰባቸውን ይቀየራል። በቁርአን በሐዲስ ካልገራሃቸው፣ ወጥረህ ካልያዝካቸው፣ ከልጅነት መልካም አክላቅን፣ አደብን፣ ስርዓትን ካላስተማርካቸው ራሳቸው ከፍ ሲሉ መንገዳቸውን ያውቃሉ ካልክ ለጠላ ተሳልፈ ሰጣቸው ማለት ነው። አንተ እንደተውካቸው ሌሎች አይተዋቸው የዋህ የሆኑ ወላጆች አሉ። ለጄን ከልጅነት ጀምሬ ለአጨናንቃት አልፈልግም። 17 18 ሀያ ሲሞላት የራሷን መንገድ ራሷ ታውቃለች። ያ ዝም ብለህ እናስተምራታለን አላህ ዋናው አስተማሪ አንተ ከሆነ ዋናው አስተማሪ እናት ናት። ዋናው ትምህርት ቤት ቤት ነው። አማ ሌላኛው ትምህርት ቤት አኽላቅን የሚዋጋ የሚያፈርስ ሆኖ ነው ያለው። ለስሙ የሙስሊም የሚባሉ ትምህርት ቤቶችም ጭምር አሁን ላይ ብዙ ቦታ ከሌሎች ማይሻሉ ናቸው። የሚቀጥሩት አስተማሪ አደብ ስርዓት የሌለው ታዳጊዎችን ከማነጽ ይልቅ የሚያበላሹበት ሐሮች አሉ። ስለዚህ ዋናው ትምህርት ቤት ቤት ነው። ዋናው መምህር አንተ ነሽ ናት እናት ናት። ከልጅነት ጀምራችሁ መልካም ነገር ካስተማራችኋቸው የመልካም ጎዳና ይከተላል። ከልጅነት ጀምራችሁ ቻላ ካላችኋቸው ውጪ ያሉ ያበላሻቸዋል ያበላሻቸዋል። ነፃነት ከሚገባው በላይ ከሰጣችኋቸው ደግሞ ነፃነቱን ያለ አግባብ ተርጉመውት መጥፎ ነገር ይዘው ይመጣሉ። በአግባቡ በስርዓቱ ተከብረህ ኒካህ ማሰረት ቀርቶ ሆዷ ላይ ሀራም ቆሻሻ ይዛለች ትመጣለች። አባት እዚህ ቁጭ ብሎ ፍርድ ቤት ሄዳ ንቃት ታስርልሃለች። ያ እንዳይመጣ ዛሬ ነው ልጅህን መግራት አደብ ማስያዝ ያለበት።